ሰላም ሰላም ሰላም ተመልካቾቻችን፣ እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተናል። ዛሬ የምንገኘው ሲኤምሲ ፀሐይ ሪስቴት ጀርባ የተገነባ እጅግ ዘመናዊ 250 ካሬ ላይ ያረፈ ቤትን ይዘንላችሁ መተናል። በጣም የሚያምር ስፔስ ታያላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ተመልካቾቻችን እንግዲህ እንደምታዩት ወደ ግቢው ስንመጣ ይህንን የተንጣለለ ሰፋ ያለ ግቢ ነው የምናገኘው። ይህ ቤት እንግዲህ በካርታው ለ150 ካሬ በይዞታ ደግሞ 317 ካሬ ስለሆነ በጣም ሰፊ ግቢ ነው ያለው። እንግዲህ እንደምታዩት ወደ አራት መኪና ድረስ ይችላል ማለት ነው ይሄ ግቢ። በዚህ በስተቀኝ በኩል ደግሞ እንደምታዩት ይህንን ሰፋ ያለ የግሪነሪ ቦታ እናገኛለን። ይህም ለቤቱ ትልቅ ውበትን ሰጥቶታል። ከውጭ ኤክስቴሪየሩንም ስናየው በሚገርም ፊኒሽንግ ነው የጨረሱት። በጣም የሚያምር አይነት ቤት ነው የምናገኘው ማለት ነው። ስለዚህ ወደ ውስጥ ከመግባታችን በፊት በዚህ በስተቀኝ በኩል የምናገኘው ቀጥታ ወደ ሰርቪስ እና ትራዲሽናል ኪችን የሚወስደንን መንገድ እናገኛለን። ወደ ውስጥ ስንገባ ደግሞ እንደምታዩት ይህንን የመሰለ እጅግ የሚያምር ሳሎን እናገኛለን። እንደገባን በጣም ሞደርን የሆነ እጅግ የሚያምር ሳሎን ነው የምናገኘው እንግዲህ እንደ እንደምትዩት በጣም ሰፊ ነው። ሲሊንግ ሃይቱ በጣም ከፍ ያለ ነው እና በጣም ሰፊ የሆነ ሳሎን ነው የምናገኘው ማለት ነው። የተጠቀሙት ከለርም ነጭና ጥቁር ስለሆነ ለቤቱ ሞር ሞደርን ከለርን ወይም ሞደርኒቲን ሰጥቶታል ማለት ነው። በስተቀኝ በኩል እንደምታዩት ይህንን የመሰለ በጣም ሰፊ የካርቴን ዎል እናገኛለን። በቂ የሆነ ናቹራል ላይት ወደ ቤት እንዲገባ ይረዳናል፣ አንደኛ። ሁለተኛ ደግሞ በጣም የሚያምር ሉክን ሰጥቶታል ማለት ነው። ወደዚህ ስንመጣ ደግሞ እንደምታዩት ይህንን የመሰለ የዳይኒንግ ኤሪያ እናገኛለን። በጣም ሰፊ ዳይኒንግ ኤሪያ ነው። ትልቅ ቤተሰብ ቢኖርብን እንኳን በበቂ ሁኔታ ማስተናገድ የሚችል ዳይኒንግ ኤሪያ ነው የምናገኘው። እዚህ ጋ እንደምታዩት ደግሞ ይህኛው ከደረጃው ጋር ወይም ከስቴርኬሱ ጋር እና ሳሎኑን ሰፓሬት ያደረጉበት መንገድ ዝም ብሎ ቦሪንግ ከሚሆን እንደዚህ አይነት ሼልፍ ተጠቅመው የተለያዩ አበቦችን እና እንዲሁም ፎቶዎችን ማስቀመጥ የምንችልበትን መንገድ አዘጋጅተውልናል ማለት ነው። ቀጥታ ወደዚህ ስንመጣ እንደምታዩት ይህንን ሞዴርን ኪችን አለን ወይም ኦፕን ኪችን። አነስ ያለች በጣም የሚያምር ሞዴርን ኪችን ነው የተዘጋጀልን ማለት ነው። የተለያዩ ነገሮችን ኩክ ማድረግ እንችላለን። ናቹራል ቬንቲሌሽንም ቢ ተዘጋጅቶለታል ማለት ነው። ቀጥታ ወደዚህ ስንመጣ ደግሞ ወደላይ መውጣት የማይችል ሰው ሊኖር ይችላል። ትላልቅ ሰዎች ደረጃ መውጣት በደንብ የማይችሉ ሰዎች ይሄንን መጠቀም ይችላሉ። እንደ መኝታ ክፍል ነው። የራሱ የሆነ ቁምሳጥን አለው። እዚህ ጋ መጠቀም ይችላሉ። እንደእንግዳ ማረፊያም ደግሞ ማድረግ እንችላለን እኛ እንደፈለግን እዚህ ጋር ደግሞ ለሳሎኑ የሚሆን ኮመንባዝ እናገኛለን ማለት ነው። እንዲሁም ለእንግዳ ማረፊያው መጠቀም የሚችለውን ኮመንባዝ እናገኛለን። ወደዚህ ወደ ጓሮ ስንመጣ ደግሞ ቀጥታ ቅድም ያልኳቸው መንገድ በዚህ ጋር ያመጣናል። ፊት ፊት የምናገኘው ትራዲሽናል ኪችን ነው ማለት ነው። እንደምታዩት በጣም ሰፋ ያለ ትራዲሽናል ኪችን ሰፊ የሆነ የራሱ የሆነ ቬንትሌት የሚያደርግበት መንገድ አለው። በጣም ሰፊ መስኮት አለው። እዚጋ የተለያዩ ፕሮግራሞች ቢኖሩብን እንደፈለግን ኩክ ማድረግ የምንችልበት መንገድ አለ። እዚጋ ደግሞ የተለያዩ ስፓይሲ ምግቦችንና እንጀራ መጋገርን ቢኖርብን እዚህ ማዘጋጀት እንችላለን። ሰፓሬት የሆነ ሰርቪስ ሩም አለው። እንግዲህ ከዚህ እንደወጣን ደግሞ ሁለት የተለያዩ የሰራተኛ ማረፊያ እና አንድ ሰርቪስ ሩም እናገኛለን። ለሁለቱም ደግሞ ኮመን ባዝ አላቸው ማለት ነው። ወደ ፈርስት ፍሎርን ደግሞ ስ የተቀሩትን ስፔሶች ላይ ክብራችሁን ቆዩ። እንግዲህ ፈርስት ፍሎር ላይ ስንመጣ ደግሞ ተመልካቾቻችን የምናገኘው ይህንን ስፔስ ይሆናል ማለት ነው። እንደ ሎቢ ኤሪያ ሊሆን ይችላል ወይም ደግሞ የፋሚሊ ኤሪያ ለማድረግ እንችላለን ማለት ነው። ቲቪ የሌለው የፋሚሊ ታይም ማሳለፍ ከፈለግን እዚች ጋር ካውቾች አድርገን የመጽሐፍ መደርደሪያ ማዘጋጅ ተውልናል መጽሐፍ ማንበብ የምንችልበት፣ ልጆቻችን ደግሞ እዚህ ጋር እንደ ኦፊስ ማድረግ የምንችልበትን ስፔስ ነው ያዘጋጁልን። እዚህ ጋር ሰፊ የሆነ ኦፕኒንግ አለው። ይህም ደግሞ በቂ ናቹራል ላይትን ወደ ቤቱ እንዲገባ ይረዳናል ማለት ነው። ስለዚህ ኤክስተርናል ላይት አያስፈልገንም ማለት ነው። ቀጥታ በዚህ ስንመጣ ፊት ለፊት የምናገኘው ይህንን በጣም ሰፊ የሆነ የሚያምር የማስተር ቤድሩም ነው ማለት ነው። ስለዚህ በጣም ሰፊ ነው እንደምታዩት፣ እጅግ በጣም በተዋበ መንገድ ነው የሰሩት ሲሊንግ አይቱ ብትሉ፣ እንዲሁም ደግሞ የሲሊንግ ዲዛይኑ ሻዶ ላይቱን የተጠቀሙበት መንገድ በጣም ነው የሚያምረው። እዚህ ጋር አልጋችንን የምናደርግበት ቦታ ነው የሚሆነው። ከኋላም እንግዲህ በጂፕሰን ቦርድ እንደምታዩት በጣም አስውበውታል ማለት ነው። አልጋችንን እዚህ ጋር አድርገን በቂ የሆነ የመንቀሳቀሻ ቦታ እናገኛለን። የራሱ ደግሞ ባልከኒ አለው እንደምታዩት በጣም በቂ የሆነ ባልከን ያለው እዚህ ጋር ቆመን ግቢያችንን የምናይበት ቦታ እንዲሁም ደግሞ ንፋስ የምንቀበልበት ባልከን አለው ማለት ነው። ስለዚህ ወደ ውስጥ ስንገባ ደግሞ እዚህ ጋር የምታዩትን ሼልፍ እናገኛለን። እቺ ሼልፍ እንግዲህ ለተለያዩ አበቦች እና ፎቶዎች ማስቀመጥ የምንችልበት ቦታ ነው። ቀጥታ በዚህ ስንመጣ ይህንን የመሰለ ወኪንግ ክሎዜት እናገኛለን። በጣም ለሁለት ሰው በቂ የሆነ የሚያምር ወኪንግ ክሎዜት እናገኛለን። እሱን አልፈን እንደመጣን ደግሞ ማስተር ባዝ ወይም ደግሞ ዋናውን የዋናው መኝታ ቤትን መታጠቢያ ክፍል እናገኛለን። እንደምታይ በጣም ሰፊ የሆነ መታጠቢያ ክፍል ነው። እዚህ ጋር ለገንዳ ወይም ለጃኩሲ ቦታ አስቀርተውልናል። ስታንዲንግ ሻወር ደግሞ አለው። የቁም ሻወር ብንፈልግ ደግሞ እዚህ ጋር ዘመናዊ የሆነ የቁም ሻወር ገጥመውልናል ማለት ነው። ስለዚህ በደንብ በቂ የሆነ የማስተር ባዝ ነው የምናገኘው። ቀጥታ በዚህ ስንወጣ የመጀመሪያውን የልጆች መኝታ ክፍል ነው የምናገኘው ማለት ነው። እንደምታዩት በጣም ሰፋ ያለ የልጆች መኝታ ክፍል ነው። የራሱ የሆነ ባዝ አለው ወይም ሽንት ቤትና ሻወር አለው። እንዲሁም ደግሞ ቁም ሳጥንም ገጥመውለታል። ለአንድ ሰው በጣም በቂ የሆነ ሰፋ ያለ ልጆች መኝታ ክፍል እናገኛለን። እንደምታዩት የራሱን የቻለ ናቹራል ላይት የሚገባበትን ትልቅ መስኮት አዘጋጅተውልናል ማለት ነው። በጣም የሚያምር አይነት ዲዛይን ነው የሰሩት። ቀጥታ በዚህ ስንወጣ ደግሞ ሁለተኛውን የልጆች መኝታ ክፍል ነው የምናገኘው። ይህም መኝታ ክፍል በጣም ሰፋ ያለ የልጆች መኝታ ክፍል ነው። አብዛኛው ክፍል እንደምታዩት እዚህ ቤት ላይ የራሱ ሽንት ቤትና ሻወር አለው ማለት ነው። ይህም የራሱን የቻለ ሽንት ቤትና ሻወር ያካተተ መኝታ ክፍል ነው። በዚህ ደግሞ ቀጥታ ወደ ውጭ የምንወጣበትን ወይም ባልከኒ፣ ሰፋ ያለ ባልከኒ አዘጋጅቶልናል ማለት ነው። አሁን ደግሞ ወደ ሁለተኛ ፍሎሪደን የተቀረውን ስፔስ እናያለን። አብራችሁን ቆዩ። እሺ ተመልካቾቻችን፣ እንግዲህ ወደ ሁለተኛው ፍሎር ስንመጣ ይሄንን የምታዩትን ሰፊ የሆነ በጣም የሚያምር ስፔስ እናገኛለን ማለት ነው። እንግዲህ በጣም ሰፊ ነው እንደምታዩት፣ ተመልካቾቻችን፣ እንግዲህ ገዢዎች ራሳችሁ በምትፈልጉት ፐርፐስ መሰረት ፓርቲሽን አድርጋችሁ ከፈለጋችሁ ለኦፊስ ከተፈለጋችሁ ለተለያዩ ፕሮግራሞች ማድረግ የምትችሉበትን ስፔስ ነው የተወላችሁ ማለት ነው። ፊኒሽንጉ አልቋል። በጣም በሚያምር ሁኔታ ጨርሰውታል። ግን ሰው ደግሞ ገዢ በፈለገበት መንገድ እንዲከፋፍተው ወድታል ማለት ነው። ከፈለግን እንደ ፋሚሊ ኤሪያ መጠቀም እንችላለን። የራሱ የሆነ ባልከኒ ያለው ቀጥታ በዚህ ኮሪደር ስንመጣ የምናገኘው ቅድም እታች ያየናትን አይነት ተመሳሳይ የልጆች መኝታ ክፍል ነው የምናገኘው ማለት ነው። አራተኛውን የልጆች መኝታ ክፍል እናገኛለን። እንደምታየው በጣም ሰፊ የሆነ የራሱ ሽንት ቤትና ሻወር ያለውን እንዲሁም ቁምሳጥን ያካተተ በጣም የሚያምር የልጆች መኝታ ቤት እናገኛለን። ቀጥታ ከዚህ ስንወጣ የምናገኘው ይህንን የመሰለ ሌላኛውን አምስተኛ የልጆች መኝታ ክፍል ነው የምናገኘው ማለት ነው። ይህም የራሱ የሆነ ባልከን ያለው ማለት ነው። እንደምትት በጣም ሰፋ ያለ የልጆች መኝታ ክፍል ነው ስለዚህ በደንብ የሚያምር የልጆች መኝታ ክፍል ነው የምናገኘው ማለት ነው። እዚጋ ደግሞ የራሱ የሆነ ኮመን ባዝ ለዚህ ፍሎር የሚያገለግልልን ኮመን ባዝ እዚጋ እናገኛለን። ይሄኛው ደግሞ ቅድም ያየነውን አይነት ቲፒካል ስድስተኛውን መኝታ ክፍል ነው የምናገኘው ተመልካቾቻችን ማለት ነው። እንግዲህ ቤት አጠቃላይ ወደ ሰባት የሚያካትት ወደ ስምንት የሚያካትት መኝታ ክፍል ነው የያዘው ማለት ነው። ስለዚህ በበቂ ሁኔታ ትልቅ ቤተሰብ ቢኖርብን ራሱ በቂ የሆነ መኝታ ክፍል ነው። እሺ ተመልካቾቻችን፣ ያያችሁትን ቤት ይህንን ይመስል ነበረ። ይህ ቤት የሚገኘው ሲኤምሲ ፀሐይ ሪስቴት ጀርባ ነው። 250 ካሬ ላይ ያረፈ እጅግ ዘመናዊ ቤት ነው። ይህ ቤት እንግዲህ ፕራይሱ 65 ሚሊዮን ነው የሚባለው፣ ድርድር አለው። መታችሁ ማየት መጎብኘት ከፈለጋችሁ ስክሪን ላይ በምታዩት ስልክ ደውሉልን። ሳምንት እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ሳምንት እስከምንገናኝ፣ ሰላም ቆዩ።